በጠዋት እንዳልክ ዛሬም ማለት ነው። ፈጣሪ ሆይ ቸር ወሬ ያሰማን አለ። ተስፋ ቆርጥ መንፈስ እንደው ምን ይሻላል በዚህ ማለት ነው። እንግዲህ እልህ ውስጥ ነው። ማን ነው እያብስራ ማለት ነው። እልህ ውስጥ ገብቷል። ለምን ስሜ ጠፍቶ አንቺ መቶ አልችልም እያላት ነው። በዚህ በኩል ደግሞ የዘፈነላት ነው። ተረጅኝ ባክሽ አንቺ የተረዳሽኝ አይደለም ያለ ነው። እሷ ደግሞ ሄሉዬ ማለት ነው። በዚህ ደግሞ ፍቅራችን በአጭር ተቀጫ ያለች የዘፈነች ነው። እረ ሌላም አለ ግን በዚህ በኩል ደግሞ ናት እየዘፈነ ነው ናት ደግሞ ያስመሰለ ነው። በነገራችን ለትላንትና እቺ ነበር ያስመሰለ ነው። ለምን መሰላችሁ? ዘፈን የዘፈነ ለእሷ እንደሆነ ያስታውቃል። ምን አለ መሰላችሁ? ለተመልካች ማለት ነው ሲጠይቃችሁ፣ ተመልካች ሲጠይቅ ማለት ነው አረዝም ዝም ብዬ ፈታ ያልኩ ነው። ከእሷ ጋር አይገናኝም አለ። እሱስ ተው ያለን እንግዲህ ሁላችሁ ማለት ነው የሄሉ ፍቅር እያሳበዳችሁ ነው ማለት ነው። ግን ሄሉ ትላንትና እውነት ተናድጄብሻለሁ። በነገራችን ላይ አሁን ያለሽበት እኔ ከመጀመሪያ እከታተልሻለሁኝ። ሄሉ ሄሉዬ፣ ትክክል አይደለሽም። ይሄ ሰባይ መቶ አለብሽ። መረጋጋት የሚባል ነገር አለ። ተረጋግተሽ እስቲ ለማውራት፣ የሰውን ሀሳብም ለመስማት። ሲቀጥል ደግሞ አዳማጩኝ። አንዳንዴ በውጭ ወት በነገራችን ላይ ምንም የምታመጭ ነገር የለም በሕይወታችን ዋጋ ያስከፍል እንደዚህ አይነት ነገር ቀባሻ። ትላንትና ሴት ነሽ ከትላንት ወዳ ስዝትብሽ ነበር እያብ ስራ ማለት ነው አንቺ ላይ ሌላ እርምጃ እንድወስድ አትገፋፍኝ፣ ያለሽ ነበር። ይሄ ማለት ደግሞ ታውቃላችሁ፣ በዚህ ሰዓት ወጣት ሴቶች እህቶቻችን እየገደለ ያለው ወንድ ነው። በፍቅር ያሳበው በተለያየ በቅናት ገባችሁ አይደለን? መጥፎ ነው። ፍቅር ማለት ቀላል ነገር አይደለም። በነገራችን በተለይ የምትወዱ ሰው ስታጡ በጣም ከባድ ነው። ለዛም ደግሞ በሉል በኩል ሲመጣ ደግሞ ከባድ ነው እና ኤሉ አስቢበት። አንደኛ ጦስ ነው የምትሆኝ ለራስሽም ለልጁ ማለት ነው። ሰላም ውድ ቤተሰቦች እንዴት ናችሁ? ሁለት ደቂቃ አወራው ሰላም ሳልላችሁ በጣም ይቅርታኔ ውዶች፣ ወዶች ሰላማችሁ በስቲ ይበልልኝ። እንዴት ናችሁ? የነጽ ቤተሰቦች ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። በጣም ነው ወዳችሁ እንግዲህ ዛሬ እዛን ቀን እንደዚህ ፍቅር ፍቅር የቀለበት ቀን ሲጫወቱ ነበረ። ከዛም እዚህም የወኔ ነገር ቀን ነው ኤኒዌይስ ሲጨፍሩ ነበረ። በዚህ ደግሞ አዝና እየዘፈነች ነበር ሄሉ ማለት ነው። እንግዲህ ሶስት ወንዶችን ጠባ አደረገች። ጋይስ ዛሬም በአዲስ ነገር መጥቷል እንዳልክዬ ማለት ነው። የአብስራ ነው የጠፋ እንጂ እንዳልክ የተመላለሰ ነው። ምንድን ነው ተስፋ ያደረገው እና ሄሉ ትላንትና እውነት የሰራችው ስራ ጥሩ ነው ብያ አላስብም። አንዳንዴ እራሳችን ቆም ብለን ማሰብ አለብን። ምንድን ነው ማለት እኔ አንዳንዴ ቪዲዮችን አታዩም ነው የምንምለው። እውነት ለመናገር ሄሉዬ፣ ታረጋጊ። ዋጋ ያስከፍላል። አሁንም ዋጋ ያስከፈለሽ ነው። ታረጋጊ ቆም ብለሽ አስቢ። ያቺ ልጅ በቃ አልተሳካላትም። ልትቀማሽ ነው የመጣችው። በፊቱ ፍቅረኛ ነበረ ግን አልፈለጋትም። ስለዚህ ያቺ ልጅ ደግሞ መጣች ሄደች ቆም ብለሽ አስቢ። ያብ ስራ ያደረገ ጥሩ አልነበረም። በእርግጥ በቃ ቁጭ ብሎ ካሷ ጋር ነበር መጨረስ የነበረበት። ምንም የተደበቀ ነገር አይደለም፣ ሉል ያወጣበት የታየ ነው አይደለም? ግን አንቺ አሁን ያለሽበት ሄለን ትክክል አይደለም፣ ትክክል አይደለም። ወይን ለልጁ ጦስ ነው የምትኝ፣ ዋንቺም ደግሞ ጦስ ውጥት የምትገቢ ቆም ብለሽ ለማሰብ ሞክሪ የኔ ውድ ማለት ነው። አንዳንዴ በደመ ነፍስ የምንራመደው የምናደርገው ነገር ዋጋ ያስከፍለናል። ሄሉ አይታችሁ ከሆነ በጣም ለውሳኔ ቅርብ ናት። በጣም ምትሾክሎ አርቆ ማሰብ የሚባል ያለ አይመስለኝም። ከብዳል። የምትወዱ ፍቅረኛ ተለያይታችሁ ሌላ ወንድ ጋር መለጠፍ ጥሩ አይደለም ብዬ አስባለሁ። ትላንትና ቪዲዮ ላይ አይታችሁ ከሆነ ሄሉማ በጣም የታዘበች ነበር። እጅ እጁን ስታይ ነበር ሄሉ ማለት ነው። ይውታጅራይ ነው እና እነሱ ለማስማማት ማስማማት ነው ሄደች። እሷን እግሩን ላላ ያርጋ ያሸች ነበረ እና ይሄ ማለት ከባድ ነው ለልጁ። ምን ይሰማል? የሚወዳት ፍቅረኛ ነው የምታደርጊ ነገር አሁንም ስህተት ላይ ነሽ። ለራስሽም ለልጁ ጦሰቱ ከባድ ነው። አሁንም የዛታችሁ ነው ይህ ሉል ጓደኛም እሱ ላለኦኔ ነገር ለማድረግ ሲያስብ ደግሞ የተባባሰ ነው የሚሄዱ ነገሮቹ። እና የምናደርገው ነገር ማወቅ አለብን ብዬ አስባለሁ። ሄሉ፣ በተለይ ሄላን፣ በተለይ ቆም ብለሽ አስቢ። አንዳንዴ በጭዋት የሚመጣ ነገር የለም። ቆም ብለን ምንድን ነው እየሰራዋለሁ ምንድን ነው በህይወት የተካሄድ ያለው ብለሽ ማሰብ አለብሽ። በአንቺ ምክንያት ወንዶቹ የሚያላቅ ሁሉ ውስጥ ነው የገቡት። እሱም እንግዲህ ማን እንዳልክ ወደ ቦታ ጅራ ምንድን ነው ሶሪ፣ ወደ አዲስ አበባ ይሄዳል። ሌላ ነገር ይፈጠራል ማለት ነው። አስቡት። ሌላ ነገር በአንቺ የተነሳ ሌሎቹ እንዳይጨረሱ እየፈራው ያው፣ በዚህ በኩል ማለት ነው ጋይስ። እና እንግዲህ ዛሬም በአዲስ መጥቷል እንዳልክ። ምን አይነት ወሬ እንደሆነ ያላቅም፣ ምን ተስፋ እንዳደረገ አላቅም። እሷ መልሳለች። በእርግጥ ያለፈው ይወቴ ነው ወይም ደግሞ ያለፉት ታሪኮች ነው ብላለች ግን ይሄን ሄት ሼር አድርጎላት ማለት ነው። ቆም ብለሽ አዲስ ሜካፕ ሰማይ ምድርታቦ ሳላስ ጸልዬ ከኛው ለምዬ